ተምረን ካላስተማርን አሁን እንዳሉ ሱፊዎችና አህባሾች መጨረሻ ለሰው መስገድ ይጀምራሉ። ለመር ገነቴ መስገድ እንደተጀመረው ማለት ነው። አሁን እናንተ አሁን በቅርብ ነው ያያችሁት። አሁን በዚህ ጊዜ የገረማችሁ አሁን ነው ቴሌቪዥን ላይ ሲቀርቡ አልከሰው ሰው ሄዱ አብሬት ሄዱ ይሰግዳሉ፣ ድሮም ይሰግዳሉ። አሁን ቀብራቸው ታድሶ ለዛ እየሰገዱ አፈር በልቶ ይነሳሉ። ሙስሊሞች እዚህ ቴሌቪዥን ላይ የመጣላችሁን ዛሬ ነው እንደምታዩት። ከእነሱ መስገድና በቤተክርስቲያን በር ላይ ለድንጋይ ከሚሰግዱ ሰዎች ሰላት እንዴት ነው የሚለየው? ልዩነት የለውም። መን ዑቢደ ወሁወ ራዲን ፈሁወ ካፊር የሚለውን እዚ ጋር ነው የምትፈስረው። እየወደደ የተመለከ አካል ካፊር ነው ወይ ከረማ የለውም። እስላም ላይ በመውሊድ ዙሪያ ላይ ስናስጠነቅቅ መውሊድ ይቅርባችሁ፣ መውሊድ ሽርክ ነው፣ መውሊድ ኩፍር ነው፣ መውሊድ ቢድአ ነው ሲባል የነበረው ያለምንም ምክንያት አደለም። አሁን በዚህ ሰሞን ለኡመር ገነቴ ለዛውም የዶክትሬት ስም ተሰጥቷት ስጁድ ስትወርድ ነበር። ጉልበቱን ሳመች፣ ከዛ በኋላ ታችኛው እግሩን ሳመች፣ ወርዳ ስጁድ ወረደች። ከዛ በኋላ መታ ደግሞ ጀርባውን ሳመችው ለሁሉም ወልይ ነው አጅ ነቢይ የሚባል የለም ነቢዩ ዐለይሂ ሰላቱ ሰላም እኒላዊ ሳፊው እንሳ ያሉት የለም ሴትን አልጨብጥም ያሉት ስጁድ ክብር ክብረው ነው የሚሉት የተለያየ መውዱዕ ደኢፍ የሆኑ ሀዲሶችን ያመጣሉ ያ ለነሱ ሁጃ ካመጡ ቤተ ክርስቲያን በር ላይም ወይ ለድንጋይ ወይ ለእንጨት ወይ ለነቢዩላ ኢሳ የሚሰግዱ ሰዎች ሁጃ አላቸው ማለት ነው በእነሱ አካሄድ ግን አይደለም። ካላህ ውጭ ላለ የሰገደ አካል ያቲ ሌሉ ወናሃሩ ይላል አላህ ካላህ አንቀጾች መካከል ሌሊቱና ቀኑ ነው። ወሸምሱ ወልቀመር ፀሐይም ጨረቃም ላተስጅዱ ልሸምስ ወላ ሌል ቀመር ለፀሐይም ለጨረቃም እንዳሰግዱ አላ እየከለከለ ነው። ከአላህ ውጭ ላለ አካል ስጁድ የወረደ ሰው ካፊር ነው፣ የተወረደበትም አካል ይከፍራል ወዶ ከሆነ እነዚህ ሰዎች እየተናደዱ መውሊድ እየጨፈሩ ጫት እየበሉ መንዙማ እያሉ እያሉ እያሉ መጡና ሱጁድ በግልጽ በቴሌቪዥናቸው ወጥቶ ለሙስሊሙ ማህበረሰብ ሰው ለሰው እንዲሰግድ እያሳዩ ነው። የተለያዩ ከእስላም ውጭ ያሉ ሰዎች ከሚያስተምሩት ትምህርት ምንም ልዩነት የለው። ከአላህ ውጭ ያለ አካል ሱጁድ ከተወረደ አበቃ፣ የኩፍሩን ጥግ ተደርሷል። ታዲያ ይሄ መውሊድ ነው እንዲህ በእስላም የተደነገገው ይሄ መውሊድ ነው እንዲህ አፍ የሚያስይዘው ታዲያ ሱጁድ የሚወረድለት ወይስ የግድ ሰው በአንገቱ ላይ ማሰር አለበት? እንደዛ ከሆነ ተሸውዳቸዋል። ከእስላም ውጭ ሆኖ በአንገታቸው ማሰር ማይፈልጉ ሰዎች አሉ፣ ግን ከአላህ ውጭ ያለ ነገር ያመልካሉ። አረ ከእስላም ውጭ ሆኖ ከክርስትና ማዕከል ሆኖ መርየም አታማልድም ብሎ የሚከራከሩ ሰዎች አሉ። ለድንጋይ እንዴት እንሰግዳለን የሚሉ ሰዎች አሉ፣ የሚጠይቁ ለእንጨት እንዴት እንሰግዳለን የሚሉ ሰዎች አሉ፣ ግን በእስላም ስም

ለአላህ ስገዱ እውን አላህን የምታመልኩ አማኞች ከሆናችሁ። እኛ ወደ ካባ ስንሰግድ ለካባ አይደለም እንሰግደው። ከካባ በፊት ወደ ቤተል መቅዲስ ነበር ነብዩ ሲሰግዱ የነበሩት የተወሰነ ጊዜ አላህ ወደዛ ስገዱ ብሎ ስላዘዘ ነው። ወደ ካባም ስንሰግድ ለካባ አይደለም እንሰግደው ለአላህ ነው የምንሰግደው አቅጣጫውን ወደዛ ስገዱ ስላለም ብቻና ብቻ ነው። ለድንጋይ አንሰግድም በፍጹም ምናልባት የቅብላ አቅጣጫ አንዳንድ ሰው ጠፍቶበት ወይ ሀገር ቀይሮ አማራጭ አጥቶ ወደ የትኛውም ቦታ ቢሰግድ አላህ ሰላቱን ይቀበለዋል። መታ እኮ እንደዚህ አይነት ዶክትሬት ስም የተሰጣ ሴትዮዋ እኛ ሀገራችን ላይ ደረጃ የምንገልጸው ሱጁድ በመውረድ ነው ትላለች፣ ከበሬታ ነው ትላለች። የጠቀሰችው አማራ ክልል ነው። አማራ ክልል ስንት የምናውቃቸው የሰለፍያ ሊሞች አሉ። ከአላህ ውጭ ላለ ነገር አይሰግዱም፣ ለእነሱም አይሰገድላቸው ከአላህ ውጭ ላለ አካል መስገድ ኩፍር እንደሆነ በግልጽ ያስተምራሉ። ሌላ ውስጥ ሲገባ አላህ ተትቶ ለሌላ ነገር ይሰገዳል። ለዑመር ገነቴ ሲሰገድ ነበር። ጨርሳ እስከምትነሳ ዝም ብሎ የጠበቃ የጠበቀ ሰውየ ደስ ብሏቸው ደግሞ ስጁድ ስትወርድ ቀጥታ የወረደችበትን ቦታ በካሜራ እያ ይላል። ሩኩዕ አድርጉ፣ ወስጁዱ ስጁድም አድርጉ ዋዕቡዱ ረበኩም ጌታችሁንም አምልኩት። ወፍዐሉል ኸይረ ለአለኩም ትፍሊሁን ይላል በጎንስሩ ነጽዋት ወጡ ዘንድ ይላል። ይህም ሱረቱን ለሐጅ ሰባ ሰባት ቁጥር ላይ አቢ ሁረይረተ ረዲ አላሁ ተዓላ አንሁ ቃለ ሱ ም ለው ኩንቱ አሉ የአላህ ነቢይ አእምሩ አህደን አንድን አካል የማዝ ብሆን ኖሮ አየስጁደሊ አህዲም ለአንድ አካል ስጁድ እንዲወረድ የማያዝ ብሆን ኖሮ አላዝም እንጂ ለአእመርቱን መርአት አሉ ነቢዩ አንድን ምስት አዝ ነበረ። አንተስጁዳ ሊዘውጂሃ አሉ ነቢዩ ለባሏ ስጁድ እንድትወርድ አዝ ነበር፣ ግን አይቻልም ሱጁድ አይወረድም። ቢወረድ ኖሮ ሚስት ለባሏ ሱጁድ እንድታደርግ አዝ ነበር ግን አይቻልም እንጂ አሉ የአላህ ነቢይ። ሱጁድ የማን ሐቅ ነው? የአላህ ሐቅ ነው። ከአላህ ውጭ ለአላህ ካል ፊቱን መሬት ላይ የደፋ ከእስላም ሻንጣው ጠቅሎ ወጥቷል። ወደደም ጠላ፣ ለእንደዚህ አይነት ሰዎች የነፍስ ጥሪ ነው የሚደረግላቸው። ለዚች ኢትዮጵያ ውስጥ ለሰው ሱጁድ ወርዳ ያሳየች ዶክተር ተብዬዋ አላህን ፈርተሽ ወደ ሐቅ ተመለሺ ነው የሚባሉ። ተውበት አድርጊ፣ በግልጽ በይኒ ነው የሚባሉ። በል እንደውም እኮ ደረሶችን እየተቸች ነው የሚናገሩ ሰዎችን እናንተ አይገባችሁም እኔ ነኝ በደንብ የተረዳሁት እያለች ነው። ወላሂ አልተረዳሽም፣ ኩፍር ጠምቶሽ ኩፍርን ነው የጠጣሽው። የነፍስ አዲን ጥሪ ነው የሚደረግላቸው ለእንደዚህ አይነት ሰዎች። ትላልቆችማ መሪዎቻቸው ከላስ ጨርሷሉ። እስትጋሳ ይቻላል ይሉ እንደነበረ ተወሱል ይቻላል ይሉ እንደነበረ ቁጭ ብሏል። ቀደምቶቻቸው አገራችን ላይ የነበሩ ሱፊዎች በተለይ መዚዳቸው ላይ ቀብር ተሰርቶ የሚመለኩ አካላቶች ማለት ነው። ሙዋኒዶች ናቸው። ቢነገራቸውም አይሰሙም። ያንተ ሃይማኖት ሌላ ነው ነው የሚሉ አላህን ብቻ ማምለክ ከአላህ ውጭ ያሉ ነገሮችን ያለማምለክ ሌላ ሃይማኖት ከሆነ ለጥፉት አድርጋው ችግር የለው። የሚገርመው እኮ እነዚህ ሰዎች ኩዝቤዲ ያረሱላ አይቻልም ናይበሉኝ መዲና አይቻልም፣ መንዙማ ማለት አይቻልም፣ መጨፈራ አይቻልም። መደለቅ አይቻልም የሚሉ ሰዎችን እኮ ካፊር ናቸው ይላሉ። ስሜታቸውን ስላልተከተሉላቸው ራሳቸው ግን ሲሰገድላቸው ሀዲያቸውን የመጣላቸውን ሀዲያ ይቀበላል። አላህ ዘንድ ሂሳብ ይደረጉበታል። ረዋው ትርምዚ ይህንም ሀዲስ

አን አነስ ብኑ ማሊክ ረዲ ላሁ ታዓላ አኑ ቃል ቃል ረጅሉን ያ ረሱሉ ላህ፣ አላቸው አንድ ሰው እርሶ ያላህ መልእክተኛ ወይ አላቸው። አረጅሉ ሚና አንድ ሰው የልቃ አኻሁ ወንድሙን ያገኘዋል አላቸው አው ሰዲቀሁ ወይ ጓደኛውን ያገኘዋል አየንሐኒ ለሁ ያጎንብስለት እንዴ፣ እንደዚህ በለው አላቸው። ለነቢ ለ ሰላቱ ሰላም ቃለላ ማጎብደድ የለም ለድንጋይም ይሁን ለሐጀርም ይሁን ለሸጀርም ይሁን ለጨሌም ይሁን ለቆሌም ይሁን ለክታበኛም ይሁን ለመስጂድም ይሁን ለድንጋዩም ይሁን። ዑመር እኮ አታዩም፣ እንደ ጀግና ጠዋፍ እያደረገ ሀጀረል አስወድ ነቢዩ ዐለይሂ ሰላቱ ወሰላም ከጀነት የመጣ ድንጋይ ነው፣ ከቻላችሁ ሳሙት፣ ካልቻላችሁ ሰላምታ ሳናቀዷችሁ እለፉ ብለዋል ነቢዩ ዐለይሂ ሰላቱ ወሰላም። ዑመር መጣና ወላሂ እኔ ድንጋይ መሆንን አውቃለሁ አለው፣ ድንጋይ ነህ ላተንፋ ወላ ተዱራ አለው፣ አትጠቅምም አትጎዳም አለው፣ አውቃለሁ አቂዳ ማያቸው ትክክለኛ አቂዳ ግን፣ ነቢዩ ስለ ሳሙ ብቻ እስምሃለሁ መጉዳትን መጥቀሙም አይችልም አለውና አሻራውን አሳረፈ ሄደ። የሱፊ የተብሊግ ሰዎች ሲሄዱ ሀረም ላይ ያለውን ሻሽ ወይም ደግሞ ጥቁር ጨርቅ እንዲህ የሳሙ ፊታቸውን ይቀባሉ፣ ይተሻሻሉ። ምን ይላሉ? ሳዑዲ ከሱቅ ውስጥ ተገዝቶ መጥቶ የለበሰ ጨርቅ ነው፣ ይግባ በደንብ የአላህን ቤት ለማጋጌጥ እንዲያምር ለማድረግ አምጥቶ የለጠፉት ነው እንጂ በረካ የለውም። ከድንጋይ ከሀጀር ከሸጀር ከላም አይፈለግም። ላሚቷ ሰባ ምናምን ቦታ ታርዳ ተነሳ ይችላሉ። ካፊር ማይቀልደው ቀልድ ይሄው። እንዲህ አይነት ቀልድ የበዛበት ጊዜ ላይ ሂደህ ከኢኳንጋ መቀላቀል ውርደት ነው። ዳረህን ይዘጮ የተወሰነ ሰው ታተርፋል ቃል ወይ ቀብልሁ እሺ፣ መተቃቀፍ ተጠቃቀፍ ይል እንዴ ይቻላል? አይቻልም። ቃለ ላ ይሄም አይቻልም አሉ ነቢዩ። ግን ከመንገድ አንድ ሰው ሲመጣ ከሐጂ ይሁን ከቻይና ይሁን ከዱባይ ይሁን ከሳውዲ ይሁን ከወራቤ ይሁን ከምንም ከመንገድ ከመጣ ተጠቃቀፋል፣ ችግር የለውም። ነቢዩ ሁለት ሙስሊሞች እንዲህ ሲጨባበጡ፣ ሲለያዩ ደግሞ ወንጀላቸው ይረግፋል አሉ ያለ ነቢ። ይሄ ነው የመጣው ሊያቅፍ ሲመጣ እንደዚሁ ጨብጠውና፣ ይሄ ነው ሱናው። በለበቅ አስተምር ቃል አፈያአዙ ብየድሂ እሺ፣ በእጁ እንደዚህ ጨብጠውና

መርየም ትመለካለች፣ አልፈለገችም። ጅብሪል ይመለካል፣ አልፈለገም፣ አይመለከተውም። ሚካኤል ይመለካል፣ አልፈለገም፣ አይመለከተውም። ሳሊዎች ይመለካሉ፣ አይመለከታቸውም። ግን ሳሊህ ነኝ ብሎ ወንበር ተቀምጦላቸው ሱጁድ ሲደረግላቸው የተቀመጡ ሰዎች መመለሻቸው ምን እንደሆነ የእስላም ብይን የሚሰጥ አካል ይሰጥባቸዋል። እስላምን በደንብ ማስተማር ለሙስሊሙ ማህበረሰብ መድረስ፣ ኩፍርና ሽርክን ወይ ተውሂድና ሽርክን ሱናና ቢድአን ሱኒይና ሙብተዲን በደንብ ለይቶ ማስተማር መማር ያስፈልጋል።